ሰላም ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናላችን ተከታታዮች በያላችሁበት ሰላማችሁ ብዛ እያልኩ እንደተለመደው ተወዳጁን ድራማ የወፍ ጎጆ ድራማን ይዤላችሁ መጥቻለሁ። እንድትከታተሉን በአክብሮት ትጋብዛለሁ። መልካም ቆይታ በባህር ዳርቻ ሳርዳር እና እንዲሁም ደግሞ ዶኑሽ ግን በእውነት ላለው ሳርዳር በጣም አስገርመኛል። ልክ እኔ እንደመጣሁ በፍጥነን የመጣኸው ለእኔ ስትል መጣህ። ልክ እኔ ተናገርሽው። በእርግጥ ውሳኔው እጅግ አስቸኳይ ነበረ ስራዬን ሁሉ ጥየን የመጣሁት ነገር ግን መምጣቴ በጣም ቆንጆ ሆነ፣ አደለም እንዴ? ምንም እንኳን እኔናንች የምንጻጻፈው ደብዳቤ ባያትሽ ምክንያት ታፍኖ ቢቆይም በመጨረሻ ተገናኘን። ይህ ራሱ ማለት አንድ ነገር ነው፣ አደለም እንዴ? እኔ ምልሽ ምን ነበር የሚሰሪ ውዛ፣ ዶኑሽ? በጣም ብዙ ረጅም ዓመት ነበር ከተለያየን። እየተባባሉ ጥሩ ሰዓት እያሳለፉ ባለበት በድንገትም በድንገት ሜሴጅ ሳርዳር ስልክ ውስጥ ይገባል። ሳርዳር ስልኩንም ከፍቶ ሜሴጁን ማንበብ ይጀምራል። የላከችውም ውጭ ሀገር ባለበት ያገባት ሚስቱ ነበረች። ሳርዳር መጥቻለሁ፣ አንታን ለህበት ሀገር ነው ያለሁት። አንድ ስራ መስራት ነበረብኝ፣ እንደ አጋጣሚ ሆኑ። ስለዚህ አንታን ለህበት ሀገር ነው ያለሁት። ከምሳ በኋላ በእርግጠኝነት የምታውቃትን ከተማህን መንደርህን ታሳየኛል፣ ታስጎበኘኛለህ ሀገርህን ታስጎበኘኛለህ እመጥቻለሁ የሚለውን ሜሴጅ እንዳነበበ በመጨረሻ ሳር ዳር ልቡም ስንጥቅ እያለ ይደነግጣል። ፊቱንም እየተመለከተች ዶኑሽ ግራ ትጋባለች። ራሱን ለማረጋጋት እየሞከረ ሳር ዳር ፈገግ እያለም ዶኑሽን ይመለከታታል። ይህንን ሜሴጅ የላከችለት ሚስቱ ከቱርካን ጋርና እንዲሁም ደግሞ ከካርታል ጋር ተገናኝታም እያወራች ነበረ። ወይዘሮ ጥሌኒ በእውነት በትክክለኛው ሰዓት ስለመጣሽ ላመሰግንሽ እፈልጋለሁ። በጣም ነው ደስ ያለኝ። በጣም ደስተኛ አድርገሽኛል። እህቴ ከፍተኛ የሆነ ህመም አለባት። ዶክተሯም ትናገራለች ከአባዬ ጋር በጣም የሚያመሳስለኝ ነገር አለ። በፍጥነት ነው ነገሮችን መስራት የምንፈልገው። የሆነ ችግር ሲያጋጥም ለዛ ችግር በፍጥነት ቶሎ መልስ መስጠት እንፈልጋለን። ለዚህም ብዬ ነው ሳላምን እታውድም አላውቀው ሀገር የመጣሁት አዎ ስራዬን በጣም እወደዋለሁ። ነገር ግን የምወደው ስራዬን ከባሌ ቀጥሎ ነው። ባሌን በጣም ነው የምወደው፣ እያለችም ስቀልድ እነ ቱርካንም ይስቃሉ። በነገራችን ላይ ሰዎች ታማሚዋን ማግኘት እፈልጋለሁ በፍጥነት ማግኘት አለብኝ። እንስላለው ነገርም ካርታልም ነግሮኛል። እኔም ማግኘት ልጅቷን እንደምፈልግ ነግሬዋለሁ። እኔና አባዬ እየተነጋገርን የሚያስፈልጋትን ሕክምና እንጀምራለን። ወይዘሮ ቱርካን በእርግጠኝነት ከፈጣሪ ጋር እንግዲህ እህትሽን ጥሩ የሆነ ሕክምና እናረግላታለን ብለን ተስፋ እናደርጋለን። ቱርካንም ትናገራለች። እውነትን የተናገርሽው ዶክተር ካርታልም ቢሆን ነግሮኛል። የእህቴም መረጃ ሙሉ ዶኩመንት እንደምፈልጊ ካሁን በፊት የታከመችውን ሕክምና ጭምር እሱንም ይዤልሽ መጥቻለሁ። ከዚህ ቀደም የታከመችበት ነው ይሄ ዶኩመንት፣ እስኪ እንመልከተው። እያለችም የመጣላትን ዶክመንት ተቀብላ የታማሚዋ ስም ዶኑሽ መሆኑን ስትመለከት በድንጋጤ ትዋጣለች። ወደኋላም በሀሳብ ተመልሳ ማሰላሰል ትጀምራለች። እየተጨነቀችም እየተርበተበተች ዶክተሯ ትጠይቃለች የታማሚዋ ስም ዶኑሽ ካልንደር ነው። ልክ ነው ልክ ነው ዶክተር፣ ዶኑሽ ትባላለች እህቴ ነች። ፊቷም እየተቀያየረ ዶክተሯ የመጣውን ዶክመንትም ትዘገዋለች። እኔ በጣም አዝናለሁ በእውነት አዎ፣ በጣም ነው የማዝነው። ቱርካንም ግራ ትጋባለች። አልገባኝም፣ ምንድን ነው የተፈጠረው? ወይስ ደግሞ ህመሟ በጣም አደገኛ ነው ማለት ነው? ምንድን ነው የሆነችው? እህቴ መታከም አይችልም? ምንድን ነው የሆንሽው ዶክተር? እየተጨናነቀችም ከእኔ እየተሻለ ማለቴ ከእኔ የተሻሉ ዶክተሮች ይኖራሉ። ወደ እነሱ ያለውን መረጃ አስተላልፋለሁ። ከዚህ በተጨማሪ ከእነሱ ጋር እንድትገናኙ አመቻችላችኋለሁ። ካርታልም ግራ ይጋባ ይጋባል። ነገር ግን እኮ አባትሽ የተናገረው ይሄን ህክምና አንቺ እንድታካሄጁ ነበረ። ልጅቷን እንድታክሚያት ነበር የተላክሽው። እየተጨነቀችም ስትመለከት ቱርካን ትጠይቃለች። ዶክተር ለምድው እንደዚህ ያደረግሽው? ለምድ ነው ሀሳብሽን ሊቀየርሽው? ምን እያልሽን ያለሹ? ቆይ ማለት የየዶኑ ሽ እህቲ የጤና ሁኔታ ተስፋ የሚያሳጣ ነው ማለት ነው? ለዛ ነው ማከም ያልፈልግሹ? እህቴ ልትሞት ነው ወይ ነገርኝ፣ እያልኩሽ ነው። በዚህ መሀልም ሳር ዳርም ይደውላል። ምን መሰላችሁ፣ ትንሽ ግራ የሚያጋባ ነው ህክምና ነው። ከዚህ በተጨማሪ ደግሞ አባዬ ያለ ወርቁ ቦታ ነው ታውቃላችሁ። ከጎን እንኳ ቢሆን ይሻል ነበር። ስለዚህ ጊዜያቸውን እኔ አባከን አልፈልግም። በቃ ይቅርታ አድርጉልኝ። ከዶንሽ ነጠል ብሎ ዶንሽን በርከት እየተመለከተ ሳርዳር ነበር የደወለው። ሳርዳር ተረብሿል። አንሹ አንሹ ስልኩን አንሹ ቱርካንም ተስፋ እየቆረጠች እንቦ ሀገር እያለ ትናገራለች። በእውነት በጣም ነበር እኮ ያመንሽ በጣም ነበር ያመንሽ። ዶክተር፣ እህቴን ታክሚያታለሽ ብለን ነበር ተስፋ ያደርግ ነው። ካርታልም ይናገራል። ይኸውልሽ ስለ ገንዘብ ከሆነ ችግሩ በእኛ በኩል የምፈልጉትን ያክል ክፍያ እንከፍላለን። ለሁሉም ነገር ዝግጁ ነን። ልጅቷን ማጣት አንፈልግም። እንደዛ አይደለም እንደዛ አይደለም አቶ ካርታል፣ የገንዘብ ጉዳይ አይደለም። ከዚህ በተጨማሪ እኔ ታካሚዎችን መንከባከብ ፍላጎቴ ነው። ነገር ግን አሁን በመጨረሻ ማለት የምችለው ነገር ዱኑሽ ታከማ እንድትድን ብቻ ተስፋ መስጠት ነው። መልካምን ሁሉ መኝላታለሁ ሕይወት እንድትተርፍ ስለምፈልግ ነው፣ የተሻለ ልምድ ባለው ሰው እንድታከም ከኔ የተሻለ ሰው እንዲያከማት የፈለግኩት። ወይዘሪት ሌኒ፣ እኛ እኮ ቃል ገብተንላታል ለዶኑሽ ህክምናዋን፣ እንደምጀምር ዶክተሯም እንደመጣሽ ተናግረናል። ቢያንስ ቢያንስ ከጎኗ መሆን አለብሽ ዶክተር። የተወሰነ እንኳን አንቺ ሕክምናውን ብጀምሪ፣ ደህና ዶክተር እስከምናገኝ ድረስ አስፈላጊ ከሆነ ለአባትሽ መደወል ካለብኝ እደውላለሁ። ነገር ግን እሱ ቢዚ እንደሆነ ታውጊያለሽ። እንደዛ የሚባል ነገር የለም አቶ ካርታል፣ አያስፈልግም ከአባዬ ጋር ማውራት አይጠበቅብም። እየተወሰነ ጊዜ ላስብበትና ከዛ በኋላ እንግዲህ ሕክምናውን በቃ ለመጀመር እስማማለሁ። ከዛ በኋላ ግን ሌላ ዶክተር ነው ማከም ያለበት። በቃ እንደዚህ ከሆነ ወደ ሆስፒታል እንሂድ። በቃ የዚህን ጊዜ ካርታልና እንዲሁም ደሞ ቱርካን በመጠኑም ቢሆን ተንፈስ ይላሉ። እኔሄድሽ በሌላ በኩል የእብዶች ሆስፒታል ሚኔታ የታሰረችበት ሶመርም ደርሷል። ታውቂያለሽ ሚኔ፣ ትናንትና የወሰንሽው ውሳኔ ያደረግሽው ድርጊት በጣም አስፈርቶ የነበረ አስደንግቶ የነበረ የእኔ ሲሆን እንግዲህ ጥፋተኛ ስለሆንኩ ሊሆን ይችላል ነገር ግን እኮ እኔም ብቻ አልነበረም። እንደዚህ ያደረግሽው ነገር ጉዳት የሚያደርሰው ልጅሽ ላይ እና እንዲሁም ደግሞ ቱርካን ላይ ራሱ ከፍተኛ የሆነ ጉዳት ያደርስ ነበር። እንቦ አቅርር እያለም ትናገራለች። በጣም አዝናለሁ ሶመር፣ እኔ ማንንም ለመጉዳት ብያ አልነበረም የመታሁት ልጅም ማግኘትና ልጅ ማየት ብቻ ነበር የፈለግኩት። ነገር ግን ያንተ ጥበቃ አመናጨቀኝ። ወደ ውስጥ መግባት እንደማልችልም ከለከለኝ፣ እየገፈተረ አስወጣኝ። ጥበቃው ያደረገው ነገር እኮ ትክክል ነው ሚኔ። ወደ ውስጥ መግባት አንቺ በፍጹም አትችይም። ከዚህ በተጨማሪ እንደዛ ማረግም አልነበረብሽም። እንደዚህ ሆነሽ በፍጹም ከራዝም ማየታችም። ምን እያልክ ነው? ያለው ልታሳስረኝ ነው ማለት ነው? እስር ቤት ልትወረውረኝ ነው? ደስተኛ ሆነ መኖር ትችላለ። ከዛ በኋላ እኔ ምንም ማድረግ አይጠበቅብኝም። ሚኔ፣ የሆስፒታሉ ባለቤት አንቺ ከዚህ ሰብረሽ ስለወጣሽ ሁሉንም መረጃ ይዘዋል። እነሱ ራሳቸው ያደርጉታል። ምንድን ነው ያደረግኩት? ራሴ ላይ ምንድን ያደረግኩት? በመጨረሻም ህይወት ይሻሻላል ብዬ ሳስብ ተመልሶ እዛው ሆነ ወደ መጀመሪያው ሆነ። ከዚህ በኋላ በፍጹም ከእስር ቤት አያስወጡኝም። ከዚህ በኋላ መውጣት አልችልም። ሚኔ፣ ያንን ነገር ማድረግ አልነበረብሽም። እኔ እና አንቺ እኮ ተረጋግተን ቁጭ ብለን አውርተን ነበረ። ነገር ግን ይህንን ሆስፒታል ጥለሽ እንዲሁም ደግሞ ሰዎች ላይ አደጋ ድርሰሽ ጥለሽ ስለይሽ እኛ ጋር ስለመጣሽ ከባድ የሆነ ስትሰርተሻል ስህተት ነበር ያደርግሽው። ሶመር ይኸውልህ፣ ማወቅ ያለብህ ነገር ያለ ኪራዝን መኖር አልችልም። ሜን፣ ይኸውልሽ ቃል ገብተሽልኝ ነበር። ራሴን እንቀባከባለሁ፣ ህክምና የንከታተላለሁ፣ ጤና ይስተካከላል ብለሽ ቃል ገብተሽ ነበረ። ከዛ በኋላ ልጅሽን እንደማሳይሽንም ቃል ገብቼ ነበር። ነገር ግን አሁን እንደማየው ከሆነ ሜን እየባሰብሽ ነው ያለሽው። ይኸውልሽ፣ ሶመር እባክህ፣ እባክህ ለፈጣሪ ብለህ እርዳኝ፣ ባክ፣ በቃ እንደምንም ብለህ እርዳኝ። ከዚህ ሆስፒታል እንዳላመለጥኩ፣ ምንም ጥፋት እንዳላጠፋው እነሱን አሳምንልኝ ባክ። ይህን ነገር እነሱን አስረዳቸው ባክ፣ ተባበረኝ በቃ። ከዚህ ሆስፒታል እንዳላመለጥኩ ንገራቸው፣ አስረዳቸው ባክ። እንደዛ ብለው እንዳይከሱኝ አድርግ። አለበለዛ በጣም ከባድ ችግር ይደርስብኛል ሶመር። በዚህ አልጋ ላይ ጥፍር አድርገው ነው የሚያስሩኝ። አስረው ነው የሚያስቀምጡኝ። ይህን ክፍል ለቅቄ መውጣት እንኳን አልችልም። እንዳልንቀሳቀስ ነው የሚያደርጉት። ይህን ነገር ደግሞ እኔ መቋቋም አልችልም ሶመር፣ እባክህ። መተንፈስ ራሱ ይከብደኛል። እባክህ ሶመር፣ ሶመር እርዳኝ፣ እባክህ ለፈጣሪ ብለ እሽው ልሽ ሚኔ፣ ከዶክተሮቹ ጋር አወራለሁ፣ አናግራቸዋለሁ። ነገር ግን አንቺ ያደረግሽውን ነገር እኔ መደበቅ አልችልም። ሁሉን ነገር ማወቃቸው አይቀርም፣ ያውቁታል። አሁንም ቢሆን መረጋጋት አለብሽ። አንቺ እኔ የምለው ግን ሶመር እስከ መቼ ድረስ ነው እንደዚህ የሚቀጥለው? እስከ መቼ ድረስ ነው አንቺ ማሰብ እስከምጅ እስኪጀምሪ ድረስ ይቀጥላል። ወደ ራስሽ እስከምትመለሽ ድረስ፣ ጥፋት ማጥፋት እስከምታቆሚ ድረስ፣ ጤነኛ እስከምትሆኝ ብሎ ተናግሮ ከወጣ በኋላ ከነርሷ ጋር ያወራል። ነርስ ሁልጊዜም ቢሆን እደውልልሻለሁ ያለችበትን ሁኔታ ትነግሪኛለሽ፣ ታሳውቂኛለሽ። አንቺን ብትሆኝ ተከታታይ ተባክሽ፣ ምንም ችግር የለም አቶ ሶመር። እየተራመደ ሰዓቱን እያየ በመጨረሻም ከሆስፒታል ወደ ታች ሲወርድ ቀናት ሲልም፣ ካርታልና እንዲሁም ደግሞ ቱርካን እየተራመዱ አብሮ ሲሄዱ ይተያያሉ። ቱርካን እያለም ይጠራታል። ቱርካንም በጣም ትደነግጣለች። ካርታ አለም ሁለቱም ይመለከታቸዋል። ይመለከታችኋል ሶመር፣ ሰላም ነው ሶመር? ምን ተፈጠረ? ምን ልትሰሪ መተሽ ነው? ቱርካን፣ አንዳንድ ነገሮችን ለማስተካከል ነበረ ለእህት ህክምና ካርታል እያመቻቸ ነው። ከዚህ በተጨማሪ ከጎኑ ያለችው ደግሞ ዶክተር ሌኒ ትባላለች። የዱንሽን ህክምና ምትጀምረው እሷ እሷ ነች። አንዳንድ ነገሮችን ለማስተካከል ሆስፒታል መተን ነው። ጥሩ ነው ያረግሹ። ቱርካን፣ በጣም ጥሩ አንተስ? እዚህ ምን ትሰራለ? ሚኔ ያለችው ሆስፒታል እዚህ ነው። የስነ ልቦና ህክምና ያስፈልጋታል ተብሎ እዚህ ነው ያለችው። ገባኝ፣ በቃ ገባኝ። አይን ሊይንም ሶመርና ቱርካን ሲተያዩ ካየ በኋላ ካርታል ጣልቃም ይገባል። ቱርካን ዶክተር ኢሌኒን ባናስጠብቃት መልካም ነው። መስራት ያለብንን ነገር ቶሎ ቶሎ እንስራ። የዚህን ጊዜ ሶመርም ቱርካንን እጇን ያዛ አድርጎ ወሰድ ያረጋታል። ውልሽ ቱርካን፣ እኔና አንቺ ትናንትና አላወራንም። እያው ሚኔ ያደረገችውን ነገር አይተሻል። ሁሉም ነገር ተብላሽ፣ ግን ደህና ነሽ አይደለም? እያለ ሲያወራት ዞር ብሎ ካርታልም እየተናደደ ይመለከታቸዋል። ደህና ነኝ ለማለት ይከብደኛል፣ ነገር ግን እየሞከርኩ ነው። ደህና ለመሆን እየሞከርኩ ነገር ግን ሶመር፣ በአንተ ተናድጅብሃለሁ። ለምንድን ነው ደግሞ የተናደድሽው? ምን አጠፋው ደግሞ? ሚኔ ያለችበትን ሁኔታ ታመልክቻታለሁ። ይሁንስ። ሶመር፣ ሚኔን እንደዛ ማድረግ የለብህም በልጇ ቀጣት አይገባም። እንዲህ አታሳዝነም። እንዲህ ሚኒ እኮ ተጎድታለች። እሷን ብቸኛዋ የምታጽናናት ነገር በዚህ ምድር ላይ ያለቻት ልጇ ብቻ ነች፣ ኬራዝ ብቻ ነች። እባክ እንደዚህ አታደርግ ሶመር። ቱርካን አሁንም ድጋሚ ለሚኒ ጥብቅና እየቆምሽ ባልሆነ ስለሚኒ አይደለም አደለም፣ ያውለ እኔ እያልኩ ያለው ስለ አንተ ነው። ነገሮችን የምታስተካክልበት የምትፈታበት መንገድ እየሄድክበት ያለው መንገድ እኔም ላይ እንደዚህ አይነት ነገር ታደረጋለህ አደለ? አንድ ቀን በልጄ በደፍኒ ትቀጣኛለህ አደለ? ቱርካን ለምንድን ነው እሱ አንቺና ሚኒን የምታነጻጽሪው? ለፈጣሪ ብለሽ አንቺና ሚኒን እንዴት ትገናኛላችሁ? እኔ ከሚኒ ጋር ራሴን እያነጻዘርኩ አይደለም። እኔ ስለ ራሴ ነው እየጠየቅኩ ያለሁት። ሰዎችን ይውል ልጃቸውን በመጠቀም አትቅጣ። በፍጹም አልገባኝም ቱርካን፣ ለምንድን ነው እሱ እንደዚህ ያሰብሽው? አንቺ በልጅ ትቀጣኛለህ ብለሽ ያሰብሽው ለምንድን ነው? ምን አደረግኩሽ? ወይስ ደግሞ አንቺ በር ላይ መጥቼ ልጄን ወስጃለሁ ልጄን ይዤ እጠፍቻለሁ ወይ ንገሪኝ። ምንም ነገር አላደረግኩም። አይደለም እንዴ ችግር አለ ባልሽኝ አደለ፣ አወራንበት። በዛም ተስማምተናል። ነገር ግን እኔ ከዚህ በኋላ ቱርካን የማደርገው አንድ ነገር ብቻ ነው፣ ለደፍኔ ስለዋጋለሁ። አንቺ እንድታምኘኝ ማድረግ ያለብኝን ነገር ሁሉ አደርጋለሁ። በእውነት እኔ ለአንቺ እስካሁን ድረስ መጥፎ የሚባል ነገር አድርጌብሻለሁ ብሻለሁ ብዬ አላስብም። ለምንድን ነው እሱ ከሚኒ ጋር የምታነጻጸው ራስሽን ሶመር ይበቃል። ከዚህ የበለጠ ማውራት የለብህም። ምን ችግር አለው ባወራ፣ ምን ችግር አለው? ለምንድን ነው እሱ ዝም እምለው? የሚያሳፍር ነገር አልሰራውም። አለንም እንዴ የሚያሳፍር ነገር አለ እንዴ? እየተባባሉ ሲያወሩ እየተቁነጠነጠ ካርታል ይበሳጫል። ለማንኛውም ይኸውልሽ አፈቅርሻለሁ። እኔ እወድሻለሁ። እኔ እየሞከርኩ ነው ቱርካን፣ የተበላሸውን ሁሉ ለመጠገን እየሞከርኩ ነው፣ ቤተሰቦቻችንን ሁሉ ወደ አንድ ቦታ እንዲሰበሰቡ እያደረግኩ እየሞከርኩ ነው ያለሁት እያለ ሲናገር፣ ቱርካንም በጉንጯ ላይ እምባዋ ይፈሳል እምባዋንም ትጠርጋለች። ለምን ብዬ ነው ዝምምለው ለምን ዝም እላለሁ? ቱርካን አፈቅርሻለሁ። ሶመር ይበቃል፣ ይህን ነገር መስማት አልፈልግም። ነገር ግን መስማት አለብሽ ቱርካን፣ ምክንያቱም እኔ የምናገረው ነገር እውነትና እውነት ብቻ ነው። እየነገርኩሽ ያለሁት ነገር እውነት ነው። እኔ መቼም ቢሆን ማወቅ ያለብሽ አንቺንና ደፍኒን ለመጉዳት አንድም ነገር አላደርግም እንዳረሽ አስፈላጊ እስከሆነ ድረስ እጠብቃቸዋለሁ። ሁለታችሁንም ለማግኘት እዋጓለሁ። አንቺ የምትቀጭኝን ቅጣት በሙሉ እቀበላለሁ። ነገር ግን አሁንም ቢሆን አንቺ ስለሚኔ ነው የምታወሪው። ሚኔ ምንም እንዳልሆነች ታውቂያለሽ። ሚኔ የኬራዝ እናት ብቻ ነች። እኔ ደግሞ የማፈቅረው ሴት አንቺን ብቻ ነው። ዞር እያለችም ካርታል ትመለከተዋለች። በመጨረሻም ቱርካን እዛው በቆመችበት ስቅስቅ እያለች ስታለቅስ ካርታል ከቆመበት ተነስቶ በፍጥነትም ወደ እሷ ጋር ይቀርባል። ሶመርንም በእጁ ካርታል ያዝ ያደረገዋል። የዚህ ጊዜ የተብሳጨ ሶመር አይኑን ፍጥጥ እያለ ይመለከተዋል። ሶመር ሁለቱም ይፋጠጣሉ። ቱርካንም በመሀል ሆና ትደነግጣለች። እኔናንተ ማውራት ሳይኖርብን አይቀርም እያለ ካርታል ይናገራል። በጣም ደስ ይለኛል። ካርታል እጁን ያዝ አድርጎ ካርታል ሊያወረው ሲል አይሆንም፣ አይሆንም ካርታል የኒማር አንድ ሰከንድ ትሰጭናለሽ? ከቱርካን ተለይተው ሁለቱም ወደ ውጭ እየወጡ ይራመዳሉ። ውድና የተከበራችሁ የቻናላችን ተከታታዮች ካርታል ቱርካንን እንዳገባት ለሶመር ያሳውቀው ይሆን? ሶመርስ ይህንን ነገር ከሰማ በኋላ ምን ያደርጋል የሚለውን በቀጣይ ክፍል እናያለን። ለቻናሉ አዲስ የሆናችሁ የደወል ምልክቱን በመጫን ሰብስክራይብ በማድረግ የወፍ ጎጆ ድራማን መከታተል ይችላሉ። የወፍ ጎጆ ድራማ የመጨረሻዎቹን ክፍሎች ማየት የምፈልጉ እዚሁ ቻናል ላይ ስለተለቀቀ ኮሜንት ላይ ታገኙታላችሁ። በቀጣይ ክፍል እስከምንገናኝ ሰናይ ጊዜ ይሁንላችሁ።